የፍጻሜው ጦርነት ይሉታል፤ ይህ የጎግማጎግ ጦርነት፣ ጦርነቱም በእስራኤልና በቱርክ መካከል የሚካሄድ እንደሆነ ይህን የመጽሐፍ ቅዱስ የትንቢት ቃል እየተነተኑ ብዙዎች አስተያየት በመስጠት ላይ ይገኛሉ። ለዚህ ደግሞ እውነታ ማረጋገጫ የምንመለከተው ዛሬ ላይ ያለው የእስራኤልና የቱርክ ፖለቲካዊ ልዩነትና ጂኦፖለቲክሱን ለመቆጣጠር የሚያደርጉት የኃይል ፍትጊያ አካባቢው እለት ከእለት እንዲወጣጠር ከማድረጉም ባለፈ ከእስራኤል ሰሜናዊ ክፍል ይነሳል ተብሎ የሚጠበቀውና በፍርሃት የሚገመተው ይህ የጎግ ማጎግ ጦርነት እስራኤልን የሚከብ ሲሆን ቱርክ አራት ሀገራቶችን አስተባብራ ከሁለት መቶ ሚሊዮን በላይ የሚገመት ጦር የምታዘምትባት ሀገር ናት እስራኤል። ይህ የጎግማጎግ ጦርነት ቅድስቲቱን ከተማ ኢየሩሳሌም በመክበብ ውጊያውን በሚጀምሩበት ሰዓት ላይ ጦርነቱ ከሁለቱ ሀገራት እያለፈ ሆኖ መለኮታዊ ጣልቃ ግብነት የሚታይበት ግልጽ ጦርነት ነው። ጦርነቱ አራቱ ሀገራት ከእስራኤል ጋር ሳይሆን እግዚአብሔር አምላክ በዚህ ጦርነት በመግባትና ሰራዊቱን በማሳተፍ እነዚያ ኢየሩሳሌምን ያስጨነቁ የጎግ ማጎግ ሰራዊትን ከሰማይ በወረደች እሳት በምድሪቱ ላይ ይበላቸዋል እግዚአብሔርንም እስራኤልን የሚታደግበት ቅድስቲቱንም ከተማ ከአሕዛብ እርኩሰት የሚያድንበት ቀን እንደሆነ መጽሐፍ ቅዱስ ይናገራል። ይህን እውነት ለማሰብና ለማረጋገጥ ዛሬ ላይ ቱርክና እስራኤል ያላቸው ልዩነት አካባቢው ላይ እየጎላ መምጣቱ ከእስራኤል በሰሜን ይመጣል የተባለው ጎግ ማጎግ ጦርነት የማይቀር የዓለማችን አስፈሪ ጦርነትና በዚህ ጦርነት ላይ ለየት ያሉ ፍጥረታት የሚሳተፉበት እንደሆነ የተረጋገጠ ሀቅ ሆኗል። ሰላም፣ ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅቴ በመጽሐፍ ቅዱስ የተነገረው የዓለማችን አስጨናቂውና አስፈሪውን የጎግ ማጎግ ጦርነትን አስመልክቶ መጽሐፍ ቅዱስ ከተናገረው ትንቢት እስከ ዛሬው እውነት ድረስ ያለውን መረጃ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ በቤተሰብነት ይህን ዝግጅት እንድትከታተሉ የምጋብዛችሁ ሙሉጌታ ስዩም ነኝ። የትንቢቱ የመጨረሻ ደወል የሆነው የእስራኤል በጎግማጎግ ጭፍራ መወረርና ታላቁ የእግዚአብሔር ቀን የጎግ ማጎግ ጦርነት እንዲሁም የሐሰተኛው የክርስቶስ ተቃዋሚ በዚህ በታላቁ የእግዚአብሔር ቀን ጦርነት የሚገለጥ ሲሆን ይህ ጦርነት እግዚአብሔር የያዕቆብን ጠላቶች በፉጭት የሚጠራበትና ኃይሉን፣ ክብሩን፣ ማንነቱን የሚያሳይበት እጅግ አስፈሪና አስጨናቂ የጎግ ማጎግ ጦርነት ነው። ይህ ጦርነት እስራኤልን ለመውጋት ከዓለም የተውጣጣና የተሰበሰበ የአሕዛብ ጦር የእግዚአብሔርን የፉጨት ጥሪ ሲሰማ ከያለበት ቦታ ወደ ቅድስቲቱ ከተማ ኢየሩሳሌም ይሰበሰባል። በዚያም ቅድስቲቱን ከተማ ይከባል። በመጨረሻም በእግዚአብሔር የተደገሰለትን የሞት ድግስ ይህ የጎግ ማጎግ ጦር ይበላል፣ ይጠጣል። በዚህም የሞት ድግስ ግብዣ ላይም የሀገራችን ኢትዮጵያም በዚህ የምትሳተፍ ሲሆን ከሟቾቹ ጋር የተጋበዘችበትና የዚህ ድግስ ተካፋይ ትሆናለች። በዚህም ብዙ ኢትዮጵያውያንና የዚህ የጎግ ማጎግ ጦርነት ተሳታፊ ሀገራት እያለቃሉ እግዚአብሔርም በታላቅ ቁጣም ይጨርሳቸዋል። በመጽሐፍ ቅዱስ በትንቢተ ሕዝቅኤልና በዮሐንስ ራእይ የተነገሩት የትንቢት ቃሎች የመጨረሻው ዘመንን በማስመልከት የዓለም የዓለም ፍጻሜ የሆነው የታላቁ የእግዚአብሔር ቀን በሕዝቅኤል ምዕራፍ 38ና ምዕራፍ 39 ላይ እንዲሁም ደግሞ በዮሐንስ ራእይ ምዕራፍ 16 የተገለጸው የጎግ ማጎግ ጦርነት የትንቢቱ ቃል መፈጸሚያ የሆነችውን እስራኤልን ሊወጉ በአራቱም አቅጣጫ እስራኤልን የሚከቡ አገሮችና በዋናነት ጦርነቱን በግንባር ቀደም ሆና የሚመራው አገር ጎግ ማጎግ በሚባል ነውና እስራኤልን የሚወጋው ይህንን የትንቢት ቃል የሚያውቁ ክርስቲያኖች በአብዛኛው ዘንድ የሁሉም ግምት ለማለት ይቻላል የጎግ ማጎግ መምጫና መነሻ ሩሲያ ናት በማለት ድምዳሜ ላይ ደርሰው ነበር። ነገር ግን ራሻ የኦርቶዶክስ ክርስትና አማኝ ሀገር ስለሆነች ክርስቲያን የሆነ ደግሞ እስራኤልን ቅድስቲቱን ኢየሩሳሌምን ከተማ የሚከብና የሚወጋ ይሆናል ማለት የማይታሰብ ነው በማለት የዚህ ጥናት አቅራቢ የሥነ መለኮት መምህራንና የታሪክ ተመራማሪዎች ይገልጣሉ፣ ይናገራሉ። ከመጽሐፍ ቅዱስ የትንቢት ቃል ስንነሳ በትንቢተ ሕዝቅኤል ምዕራፍ 38 ቁጥር ስድስት ላይ ስለዚህ የጎግ ማጎግ ጦርነትና መነሻ እንዲህ ብሎ ተጽፏል። ጋሜርና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎቹንም ሕዝቦችን ከአንተ ጋር አወጣሉ በማለት በመጽሐፍ ቅዱስ ላይ ተጽፎ እናነባለን። እዚህ ላይ ጋሜር ተብሎ የተገለጸውን አገር ሲምሪያስ ከብዙ ዘመን በፊት መኖሪያቸውን እያደረጉበት በቀድሞ አጠራር ዳምቡና ሪሃይን የአሁኖቹ ፖላንድና ቼኮስላቫኪያ በምስራቅ ጀርመን አካባቢ ያሉ አገሮች ሲሆኑ ቴርጋማን ተብሎ የተገለጸው አገር ደግሞ አርሜንያስ፣ ቱርክና ቱርኪስታን ናቸው። ከሰሜን ዳርቻም ተብሎ የተገለጸው አቅጣጫ እንደ መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 6 እስከ 15ና እንዲሁም በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር ሁለት ላይ ያለው ቃል መሰረት ከእስራኤል በስተ ሰሜን ተብሎ የተገለጸው ቃልን ስናይና ስንመረምር ከመጠን በላይ ወይም የተቻለንን ሁሉ በማድረግ በሰሜናዊ የኢየሩሳሌም አቅጣጫ የሚገኙትን አገሮች ለማወቅ ጥንቃቄ የተሞላበት የሳተላይት ጥናት እንዳደረጉ ይናገራሉ። በጥናቱም ከሰሜን ዋልታ ተነስተን ወደ ኢየሩሳሌም ስንመጣ ራሻን አናገኘውም። በዚያም መስመር አቅጣጫ መሃል ላይ በቀጥታ የምናገኘው አንካራን የቱርክ ዋና ከተማን ነው። በመጽሐፍ ቅዱስ ስለ ጎግ ማጎግ በትክክል የተገለጸው አገር ቱርክ ነው በማለት ድምዳሜያቸውን አስቀምጠዋል። ምክንያቱም በትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 15 ጀምሮ ስንመለከተው ስለ ጎግ ማጎግ በእስራኤል ስለሚፈጠረው ነገር ሲናገር አንተም ከአንተም ጋር ብዙ ሕዝብ ሁላችሁ በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሠራዊት ከሰሜን ዳርቻ ከስፍራችሁ እትመጣላችሁ። እንግዲህ እንደዚህ የመጽሐፍ ቃል መሠረት ጎግ ማጎግ የሚመጣውና የሚነሳው ከእስራኤል ሰሜናዊ አቅጣጫ ባለው መልክ ምድር እንደሆነ ነው የሚናገረው። በዚህ መሰረት አንካራ የቱርክ ዋና ከተማ በቀጥታ የምትገኘው ከኢየሩሳሌም በስተሰሜን አቅጣጫ እንደሆነ እነዚህ ተመራማሪዎች ይናገራሉ። ይህንን ለማመሳከር በተጨማሪ በሰባት ምክንያቶች ቱርክ በጎግ ማጎግ በመጽሐፍ ቅዱስ የተጠቀሰችው አገር እንደሆነች የሚያስረዳ ከብዙ ምልክቶች ውስጥ ሰባት ምክንያቶችን አንስተዋል። አንደኛ፣ በመጽሐፍ ቅዱስ በራእይ ሁለት የተገለጹት ሰባቱ አብያተ ክርስቲያናት በሙሉ ሁሉም የሚገኙት በየትኛውም አገር ሳይሆን ታናሽ እስያ ተብላ በተጠራችው በዛሬዋ ቱርክ ውስጥ መሆኑ ይህ ለመጽሐፍ ቅዱስ መገለጥ ምክንያት እንደሆነ ይናገራሉ። ሁለተኛ በመጽሐፍ ቅዱስ በራእይ ምዕራፍ 2 ቁጥር 13 ላይ የተገለጸው የሰይጣን መንግሥት መቀመጫው በቱርክ ውስጥ ነው። ይህንን ታሪክ የሚያሳይ በትልቁ የቱርክ ሙዚየም የፎቶግራፍ ምስል እንደተቀመጠም ይህን እንደ አንድ ማሳያ አድርገው ያቀርባሉ። ሦስተኛ አንካራ፣ የቱርክ ዋና ከተማ የምትገኘው ከኢየሩሳሌም በትይዩ በስተሰሜን አቅጣጫ መሆኑ ደግሞ ይህ በትንቢተ ሕዝቅኤል ምዕራፍ 38 ቁጥር 15 በላይና እንዲሁም 39 ከቁጥር ሁለት ጀምረን ስንመለከት የጎግ ማጎግ መነሻና መምጫ ከእስራኤል ሰሜን አቅጣጫ መሆኑን መጠቆሙ ቱርክ በዚህ አቅጣጫ መገኘቷ ደግሞ የጎግ ማጎግ መነሻና ምንጭ ናት በማለት ይህንን ምክንያት እያቀርባሉ። ሌላው በአራተኛ ተራ ቁጥር ያስቀመጡት ትንተና ደግሞ የኖኅ መርከብ በስተመጨረሻ ያረፈችው በቱርክ ታናሽ እስያ ነው በማለትም ይህንን ምክንያት ያቀርባሉ። አምስተኛ፣ የቀድሞ ፔርሺያ የአሁኗ ኢራን ከቱርክ ጋር በድንበር ትዋስናለች። ሕዝቅኤል 38 ቁጥር 15 ላይ እንደተጠቀሰው ኢራንና ቱርክ ከእስራኤል ጋር ያላቸውን ባላንጣነትና ፍጥጫን ዛሬ ድረስ ስንመለከተው እውነት የጎግ ማጎግ መነሻና መምጫ ሲመጣ ከዚቹ ከቱርክ እንደሆነች ይጠቁማሉ። ስድስተኛ ታላቁ ወንዝ ኤፍራጠስ የሚገኘው በቱርክ ነው። መነሻውም በዚያ እንደሆነ ነው የሚናገሩት። ይህንንም ራእይ ምዕራፍ 16 ቁጥር 12 ላይ ያለውን ቃል ይጠቅሳሉ። ሰባተኛውና መጨረሻው ዋናው ምክንያት የዚህ ጽሑፍ አስፈላጊነት ጎግ ማጎግ ቱርክ እንጂ ኦርቶዶክሳዊቷ ሀገር ሩሲያ እንዳልሆነች በአጽንኦት ለማሳየት የተፈለገ በመሆኑ ከእስራኤል በስተ ሰሜን አቅጣጫ የምትገኘው የዛሬዋ ቱርክ የመጽሐፍ ቅዱሷ ታናሽ እስያ የጎግ ማጎግ ሰራዊት መነሻና መፍለቂያ እንደሆነች እነዚህ የጥናት ተመራማሪዎች ይህንን ማረጋገጫ ሰጥተዋል። በዚህ መሰረት የዛሬዋ ቱርክና እስራኤል በጂኦፖለቲክስ ውስጥ ያላቸው ፍጥጫና እስራኤል ደግሞ ጂኦፖለቲክሱን በመቆጣጠር ቱርክ ደግሞ እስልምናን መሰረት ያደረገ የአስተዳደር ስርዓት በአካባቢው በመዘርጋት የምታደርገው ጥረት ሁለቱን አገራቶች የማይቋረጥና የለየለት ግጭት ውስጥ በማስገባት የጎግ ማጎግ መነሻ ምክንያት እንደምትሆን ነው። ይህን የትንቢተ ሕዝቅኤልን መጽሐፍ ቅዱስ ቃል ትንታኔ እየሰጡበት

መጽሐፍ ቅዱስ እንደሚነግረን ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። ሕዝቅኤል ምዕራፍ 38 ቁጥር 3 ላይ እንደተጻፈው በዚህ የመጽሐፍ ቅዱስ ቃል ላይ ዋነኛ አለቃ ማለት ጠቅላይ ሚኒስትር፣ ፕሬዚዳንት አሊያም ንጉሥ ማለት ሲሆን በዚሁ ቃላት የተገለጸው ይህ ቃል ሞሳህና ቶቤል የተባሉት ከተሞች የሚገኙትና ቦታቸውም በቱርክ ምድር ውስጥ ነው። ጎግ የቱርክ ምድር ሲሆን ሞሳና ቶቤል ደግሞ የሚገኙት በተመሳሳይ በዚቹ በቱርክ ምድር መሆኑ አሁን ቱርክ ከምትከተለው እስላማዊ መንግስትና አስተዳደር አኳያ ከእስራኤል ጋር በአካባቢው ከፍተኛ ውጥረት እየገቡ መምጣታቸው ልዩነቱ እየሰፋና በፍጥጫ ውስጥ እንደቆሙ እየተመለከትን እንገኛለን። የሞሳና ቶቤል ዋና አለቃ ጎግ የቱርክ መንግስት ሲሆን ይህንን መረጃ ያዘጋጁት አጥኚዎች ከነመረጃዎቻቸው በማመሳከር ክስተቱ በጣም የሚገርም አትኩሮት የሚስብም ነው ይላሉ። በመቀጠልም በራእይ ምዕራፍ 9 ቁጥር 16 ላይ የተገለጸው የመጽሐፍ ቅዱስ ቃል እንደሚያስረዳን በጎግ ማጎግ ጦርነት ላይ የሚሳተፈው ህዝብ ብዛት ቁጥሩ ሁለት መቶ ሚሊዮን ህዝብ በላይ ሲሆን የአማርኛው መጽሐፍ ቅዱስ ቃል በቃል ይህን ቃል ሲያስቀምጠው የዚህ የጎግ ማጎግ ጦር ሰራዊት ቁጥራቸውና ብዛታቸው እልፍ ጊዜ እልፍ እልፍ ጊዜ እልፍ በማለት ቁጥራቸውን በዚህ ቃል መልክ አስቀምጦታል። ይህንን ብዛት ቁጥር ያለው ሰራዊት ከአራት አገራቶች እንደሚሰበሰቡና እስራኤልን በመክበብ ቅድስቲቱን ከተማን እንደሚወሩ በመጽሐፍ ቅዱስ በዚሁ ትንቢተ ሕዝቅኤል ምዕራፍ 38 ቁጥር አምስት ላይ በግልጽ ተጽፎ ይነበባል። እስራኤልን ሊወጉ የሚሳተፉ አገሮች የቀድሞዋ ፋርስ የአሁኗ ኢራን፣ ኢትዮጵያ አገራችንም ከዚህ የጎግ ማጎግ ጦር ሰራዊት ጋር ተሳትፋ የእግዚአብሔር ምድር የተባለችውን ቅድስቲቱን ኢየሩሳሌምን ከሚከበው ከዚህ አስፈሪ ጦር ጋር ስትቀላቀል በሰሜን አፍሪቃ የምትገኘው ፎጥ የአሁኗ ሊቢያ፣ ከእርሱ ጋር ጋሻና የራስ ቁር የለበሱ ሁሉ በማለት በዚህ ጦርነት ውስጥ ተሳታፊ እንደሆኑ ተገልጦላቸዋል። ጌታችን ኢየሱስ ክርስቶስ በምጽአት ጊዜ ስለሚሆኑ ነገሮች ከተናገራቸው አንዱ የዚህ የጎግ ማጎግ መምጣትና የኢየሩሳሌም ከተማን መከበብ አስቀድሞ በትንቢት የተናገረው ቃል ሲሆን ይህንንም የተናገረውን ቃል እንደሚከተለው አነብላችኋል ነው። ጌታችን ሲናገር ስለ ኢየሩሳሌም እንዲህ አለ። ኢየሩሳሌም ግን በጭፍራ ተከባ ስታዩ፣ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም እያሉ ከእርሷ ፈቀቅ ይበሉ፣ በገጠርም እያሉም ወደ እርሷ አይግቡ። የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና፣ በዚያን ወራት ለርጉዞችና ለሚያጠቡ ወዮላቸው ታላቅ ችግር በምድር ላይ በዚህም ህዝብ ላይ ቁጣ ይሆናልና፣ በሰይፍም ስለትም ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃ በከዋክብትም ምልክት ይሆናል፣ በምድር ላይም አሕዛብ ከባህሩና ከሞገዱም ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ የሰማይ ኃይላትም ይናወጣሉ። በዚያን ጊዜም የሰው ልጅ በኃይሉና በብዙ ክብር ደመና ሲመጣ እያዩታል በማለት ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 21 ከቁጥር 20 ጀምሮ ይህንን ቀድሞ ተናግሮታል። በዚህ መሰረት አሁን እስራኤል ከቱርክ ጋር ያለችበትን ፖለቲካዊና የጂኦፖለቲክስ ፍጥጫን ስንመለከት እስራኤል ዋና ከተማዋን ወደ ኢየሩሳሌም በምታዞርበት ሰዓት ላይ በዚህ ጉዳይ ላይ ፈጥና ምላሽ የሰጠችው ቱርክ ነበረች። ቱርክም ደግሞ የፍልስጤም ዋና ከተማ ምስራቅ ኢየሩሳሌም ነው በማለት በምስራቅ ኢየሩሳሌም ቱርክ ኤምባሲዋን እንደከፈተች የቅርብ ጊዜ ትውስታችን ነው። ይህ የቱርክ እንቅስቃሴና

አሁን እስራኤል በጋዛ ከገባችበት ጦርነት ጀምሮ በዚህ ጉዳይ ላይ አስተያየት በመስጠት መግለጫም በማውጣት በጋዛ ፍልስጤም ጉዳይም አስቀድማ በመናገር ቱርክን የሚቀድማት የለም። ይህ ኋላ ለሚመጣው የጎግ ማጎግ ሰራዊት መነሻ የሆነችው ቱርክ አስቀድሞ እየተደረገ ያለው እንቅስቃሴ ጎግ ማጎግን የማዋለድና ይህን አስፈሪ ጦር የማምጣት ሂደት እንደሆነ ብዙዎች ይገምታሉ።

በቅርብ ጊዜ እስራኤል ከኢራን ጋር ባደረገችው ጦርነት ከጦርነቱ ብዙ ውጤቶችና ትርፍ እንዳገኘች ብትናገርም የመጨረሻው ፋይናል ጦርነት ከቱርክ ጋር ነው በማለት መግለጫ መስጠታቸው፣ ቱርክና እስራኤል ዕለት ከዕለት ልዩነታቸው እየሰፋ በመምጣቱ በአካባቢው ላይ የመንገስና አካባቢውን የመቆጣጠር ከፍተኛ ኃይልና ፍላጎት እያሳዩ ይገኛሉ። መጽሐፍ ቅዱስ እንደተናግረው ጌታም የተ የተናገረው ትንቢት ከመፈጸም ወደኋላ አይልምና፣ ይህ ዓለምን የሚያጠፋው እስራኤልን የሚያስጨንቀው ቅድስቲቱ ኢየሩሳሌምን ከተማ የሚከበው የአሕዛብ ጎግ ማጎግ የጦር ሰራዊት በምድሪቱና በአገሪቱ ላይ መምጣቱና መከሰቱ የማይቀር ሐቅ እንደሆነ ብዙዎች እየተስማሙበት ቢሆንም ጊዜውና ወቅቱ መች ሊከሰት ይችላል የሚለውን ብዙዎች መተንበይ ባይችሉም በቱርክና እስራኤል መካከል የሚደረገው ፍጥጫና የቃላት ልውውጥ የጎግ ማጎግ ጦርነትን የሚያስነሳና ና ቱርክ አራት አሕዛብ ነገስታትን አስተባብራ እስራኤልን እንደምትወር የተረጋገጠ በአራት ነጥብ የተቀመጠ ሐቅ ሆኖ ይገኛል። ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅቴ እስራኤልና ቱርክ ያላቸውን ልዩነት አስመልክቶ በመጽሐፍ ቅዱስ የተነገረውን የጎ ጎግ ማጎግ ጦርንና ጦርነትን አስመልክቶ ያቀረብኩላችሁ መረጃ ይህንን ይመስላል። በሌላ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኩኝ የምሰናበታችሁ ሙሉጌታ ስዩም ነኝ።